ከአዲስ አበባ ወደ ማዕከላዊ ኢትዮጵያ ወደ ደቡብ ምስራቅ አቅጣጫ ተጉዘን ቡታጅራ ገብተን ከቡታጅራ ወራቤ ደርሰን ከወራቤ ደግሞ ውብ ወደ ሆነች አንድ ዞን ገብተናል፣ ሀላባ። ሀላባ በማዕከላዊ ኢትዮጵያ ከሚገኙ ደማቅ ስራ ወዳድ ሕዝቦች መካከል የምትገኝና በተፈጥሯዊና ሰው ሰራሽ ውበቷ በጣም የታደለች ዞን ናት። ሀላባዎች ፍቅር በመለገስ ፍቅር በመስጠት፣ በፍቅር ማቆየት የሚችሉ ደጋግና ስራ ወዳድ ህዝቦች ናቸው። አየሩ ሞቃት፣ ምድሩ ለጥ ያለ ለኑሮ ተስማሚ። የሀላባዎች አኗኗር ዘይቤ በጣም ቀለል ያለና ዘመናዊነትን የተላበሰ ነው። ወደ ሀላባ ቁሊቶ ከተማ እየገባን ነው። አብራቹን ተከተሉ። ሰርይዝ ሚዲያ ፕሮሞሽን እና ኢቨንትስ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በጋራ በመተባበር ወደ እናተ ውድ ተመልካቾቹ እያደረሰ የሚገኘው ልዩ ፕሮግራማችን እንደ ቀጠለ ነው። አሁን የምንገኘው በማዕከላዊ ኢትዮጵያ ሀላባ ዞን፣ ሀላባ የደጋግ ህዝቦች መገኛ፣ የጠንካራ ሥራ ወዳድ ታታሪ ህዝቦች መገኛ ናት። ዛሬ ልናስቃኛችሁ የወደድነውን የቁሊቶ ሐሙስ ገበያ ነው። በዚህ የቁሊቶ ሐሙስ ገበያ ሀላባዎች ከአንዱ ጫፍ ወደ ሌላኛው ጫፍ በመምጣት ሀገር ሰላም መሆኑን ጤው አድባሩ በሰላም መዋሉን ይጠያየቃሉ፣ ይዘያየራሉ። በሀላባ ቁሊቶ የሐሙስ ገበያ መጥተው የሚያጡት አንድም ነገር የለም። ሴቶች በአማራ የጸጉር አሰራር፣ አባቶች በአማራ አቀራረብ፣ ሁሉም ምርታቸውን ይዘው የሚገኙበት የሀላባ ቁሊቶ ሐሙስ ልዩ ገበያን ውስጡን ገባ ብለን እንመለከታለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የቁሊቶ ሐሙስ ገበያን ከገቡ የሀላባዎች ልዩ መገለጫ እጅግ በጣም ተወዳጁ ኢትዮጵያን ከአንድ ጫፍ እስከ አንድ ጫፍ የመገበ ተወዳጁ ዛላ በርበሬ ነው። የሀላባዎች ልዩ ገጸ በረከት ስለ ዛላ በርበሬ ገበያውን ገባ እያልን እንዳሳለን አንዳንድ ነጋዴዎችንም ስለ በርበሬው እንጠይቃለን። አብራችን ቆዩ። ሐሙስ ገበያ ሲገቡ አይነገባውን ዞር ዞር እያሉ ሲመለከቱ ኢትዮጵያን ከጫፍ እስከ ጫፍ እየመገበ የሚገኘው እጅግ በጣም ተወዳጁ የሀላባን ዛላ በርበሬ እናገኛለን። ለመሆኑ ይህ የሀላባ ዛላ በርበሬ ተወዳጅነቱን ከዓመት እስከ ዓመት እንዲጠብቅ ምንድን ነው ያደረገው? ስራ ወዳድ ታታሪ፣ ቆራጥ አንድ ምርጥ ነጋዴ ስለ ዛላ በርበሬ የሚሉን አለ። ከእሳቸው ጋር ቆይታ እናደርጋለን። እንዴት ኖት? ደህና ነኝ። ሰላም ኖት? እግዚአብሔር ይመስገን። እስኪ ስለ አላባ ዛላ በርበሬ ለውድ ተመልካቾቻችን የተወሰነ ነገር ይበሉ። የአላባ በርበሬ በጠሜነቱ የታወቀ ነው። ምንድን ነው ምስጢሩ? ምስጢሩ ያው መሬቱም ራሱ እርሻውም መሬቱም ተስማሚ ስለሆነ ከተለያዩ አካባቢ ተመርቶ ከአላባ ዞን ካሉ ቀበሌዎች ነው ተመርቶ የሚወጣው። ምናልባት አንዳንድ ወሬ ሰምቻለሁ፣ የራሱ ዘይት አለው ራሱ ዘይት አለው እኮ የሚል። ምን ማለት ነው ራሱ መሬቱ ሲያፈራ የራሱ ዘይት መሬቱ ለጥቁር አፈር ስለሆነ ራሱ ዘይት አለው። ከቅመም ጋር ሲዘጋጅ ደግሞ በጣም ልዩ ነው። ጣዕሙም የተለያየ ነው። በጣም ጥሩ። ምናልባትም ስንት አይነት የዛላ በርበሬ አይነቶች አሉ? አይነቶች አሉ። እስኪ አንደኛው አንደኛ ዛላ ማለት ይሄ የያዝኩት ይሄ የያዝኩት ነው። ኦኬ። ሁለተኛው ደግሞ ከኔ ያለው ይሄኛው በዚህ በኩል የሚገኘው ነው ሁለተኛ የሚባለው ነው ኦኬ። ሶስተኛው ለመጨረሻው ይሄ ነው መለስተኛው። ውድ ተመልካቾቻችን የቁሊቶ ሐሙስ ገበያን እንቃኛለን። በጣም ምርጥ ምርጥ ነገሮች አሉ፣ አብራችሁን ቆዩ። ጋሺ በጣም እናመሰግናለን። መሰግናለን ቴንክ ዩ። በሀገራችን ኢትዮጵያ በአራቱ ማቅጣጫ ስንጓዝ ተፈጥሯዊና ሰው ሰራሽ የሆኑ የቱሪዝም መዳረሻዎችን እናገኛለን። ወደ ማዕከላዊ ኢትዮጵያ ወደ ሀላባ ዞንም ጎራ ስንል እጅን በአፍለ የሚያስከድኑ አስገራሚ ተፈጥሯዊና ሰው ሰራሽ የቱሪዝም መዳረሻዎች ባለቤት ናት። ውድ ተመልካቾቻችን አሁን የምንገኘው በማዕከላዊ ኢትዮጵያ ሀላባ ዞን ሀላባ ዞን ምርጥ የቱሪስት መዳረሻ ከሆነው ማዕከል አንደኛው ከበስተጀርባ የምትመለከቱት የአርቶ ፍል ውሃ ነው። አርቶ ፍል ውሃ ሰውነቶን አክሞ መንፈሶን አዝናንቶ ለረጅም ጊዜ ከአእምሮ የማይረሳ ትዝታ ያስቀራል። ተመልካቾቻችን ሀላባ ምድር እስከመጣችሁ ድረስ በ ወይራ ወረዳ የአርቶ ፍልሃን ጎብኝታችሁ ለጤናችሁ ለሰውነታችሁ እጅግ በጣም ምቹ ከመሆኑ የተነሳ ሃርቶር ፍልሃን አሁን እኛ ይህን ቀረጻ እያከናወንን ጊዜ ባለንበት ሰዓት ብዙ ሰዎች ለጤናቸው በፍልሃው እየተጠቀሙ ነው የሚገኘው። አርቶ ፍልሃ በጣም የሚገርመው ነገር ክብራትና ክብራን ይህንን የፍልሃ አገልግሎት ከሰጠ በኋላ በጠበበኛ የሃላባጆች ተዳሶ ጥበብ ተጨምሮበት ለግብርና ምርት ታክሞ ውሃው ወደ ሀይቅነት ከገባ በኋላ ከመቶ ሄክታር በላይ እየለማ ይገኛል።